የዘኪዮስ ዛፍ ዘኪዮስ ቁመቱ አጭር፣ ዝናው ግን ረጅም የሆነ ሰው ነው። ይህንን ሰው የምናውቀው በኢያሪኮ መንገድ የሚያልፈውን ክርስቶስ ለማየት በአንዲት የሾላ ዛፍ ላይ ወጥቶ ነው። ወደዚያች ዛፍ የወጣው ቁመቱ አጭር በመሆኑ እና በሕዝቡ መብዛት ምክንያት ክርስቶስን ሊያየው ባለመቻሉ ነው። መቼም ሰው በበዛበት ግርግርና በሆይ ሆይታ በሞላበት ቦታ ክርስቶስን ማየትም ሆነ ከአምላክ ጋር መነጋገር ለአጭርም ለረዥምም ሰው ከባድ ነው። እያንዳንዳችን ጌታን ለማየት ከጫጫታና ግርግር ተለይተን የምንወጣበት የራሳችን ሾላ የሚያስፈልገንም ለዚህ ነው። ዘኪዮስ በሙያውም ከአመንዝሮችና ከወንጀለኞች ጋር የተቆጠረ ቀራጭ ነበር። በሰው ፊት ደፍሮ ጌታን ማየት እፈልጋለሁ እንዳይል ከእርሱ ቀድሞ ዓይኑ እንደበራለት በርጠለሚዎስ የዳዊት ልጅ ሆይ ማረኝ ብሎ በሕዝብ ፊት እንዳይጮህ አንተን ብሎ ጸሎተኛ ትንሽ አታፍር የሚያሰኝ ሕይወት ስለነበረው ጌታን በሩቅ ማየት ብቻ ይበቃኛል ብሎ ከዛፍ ላይ ወጣ። ዘኪዮስ ወደ ዛፍ የወጣው ጌታን ለማየት እንጂ ለመታየት አልነበረም። የእርሱ ፍላጎት ከሰው መሃል ገብቶ ሳይከለከል ጌታውን ማየት ነበር። መታየት ከሚሹ ይልቅ እርሱን ማየት የሚሹትን ለይቶ የሚያውቀው ክርስቶስ ይህንን ቀራጭ ከህዝቡ ለይቶ ተመለከተው ጌታ ሲያየው ህዝቡ ሁሉ አይኑን ወደ እሱ መለሰ በመድሃን ያለም የምህረት አይን ከታየህ በእርግጥም ዓለም ሁሉ ያይሃል ክርስቶስ ስላየው ሁላችንም ዘኪዮስን አየ ነው ታሪኩም በምንሳለመው ቅዱስ ወንጌል ላይ ተጻፈ ጌታ በአይኖቹ ይመልከትህ እንጂ ምንም ክፉ ብትሆን የህይወት ታሪክህ ወንጌል ይሆናል አንተ እርሱን የሚሻ ልብ ካለ ድምፅ አውጥተህ ባትጠራውም፣ ጸሎት ማሳመር ባትችልም የልብህን ጩኸት ሰምቶ ይጠራሃል። ለዘኪዮስ ይሆንለት ይህ ነበር። እንደ አጋር የሚያየኝን አየሁት ብሎ ሊዘምር የሚችል የሐዲስ ኪዳን ሰው እርሱ ሆነ። ጌታን ላይ ከዛ ፎቶ በጌታው ታይቶ ወረደ። ወደ ቤታችን ለመግባት ጋባዥ የማይፈልገው ክርስቶስ የዘኪዮስን ልብ አይቶ ዛሬ ባንተ ቤት እሆናለሁ አለው። የቀራጮች መሰብሰቢያ የሆነችው የዘኪዮስ ቤት የጌታና የደቀ መዛሙርቱ ማረፊያ ቤት ሆነች። የግፍ ገንዘብ ማከማቻ የነበረችው የክፉዎች አዳራሽ የሰማያዊው እንግዳ የክርስቶስ ቤተ መቅደስ ሆነች። ሕሙማን ሊፈወሱ ከዚያች ቤት ዙሪያ ሰፈሩባት። ሐኪሙ ጌታ ገብቶባታልና የዘኪዮስ ቤት ሐኪም ቤት ሆነች። በዚያ ደስ ያለው ዘኪዮስን ካለኝ እኩሌታውን ለድሆች እሰጣለሁ፣ በሐሰት የከሰስሁትን አራት እጥፍ እክሳለሁ አለ። የህይወት ለውጥ ከሌለ ደግሶ ማብላት ብቻውን ጽድቅ እንደማይሆን አውቆ አለመታዘዙን በመታዘዝ ስርቆቱን በምጽዋት ሊበቀል ተነሳ። የመዳን ቀንድ ክርስቶስም ለዚህ ቤት መዳን ሆኖለታል አለው። የዘኪዮስ ታሪክ ብዙ ምስጢር፣ ብዙ ምክር የሚወጣው ነውና ለዛሬ አንዱን ሰበዝ ብቻ እንምዘዝ። እንደሚታወቀው የዘኪዎስ ከዚያ በኋላ ያለው ታሪኩ አልተጻፈም። ከሱ ታሪክ ጋር የተያያዘችው ቅርስ እርሱ ወጣባትና ጌታውን ያየባት የሾላ ዛፍ ነበረች። በኢያሪኮ መንደር የምትገኘው ይህች ዛፍ ለሌሎች ሰዎች ተራ ዛፍ ብትሆንም ለዘኪዎስ ግን የህይወት ዛፍ ናት። ምናልባትም ዘኪዎስ ከመስቀል በፊት ጌታን ያየባት የከበረች እጽ ይህች ዛፍ ናት። ጌታው እርሱን ብሎ ሳይሰቀል በፊት እሱ ጌታን ብሎ የተሰቀለባትና መድኃኒቱን ያየባት ይህች ዛፍ ለዘኪዮስ ባለውለታው ናት። ዘኪዮስ ይህችን ዛፍ ባየ ቁጥር ምን ይሰማው ይሆን? ምንም እንኳን ትልቅ ዛፍ ብትሆንም እርሱ ግን እንደ ችግኝ በስስት ዓይን ሳይመለከታት የሚቀር አይመስላችሁም? ባለፈ ባገደመ ቁጥር በፍቅር የሚስማት ጌታውን ሲያስብ ለጸሎት የሚወጣባት፣ ቅጠሎቿን በፍቅር እየነካካ ዙሪያዋን የሚያጸዳላት፣ ጌታን ያየባት ክብርት ዛፉ ናት። አይበለውና ይህች ዛፍ ትቆረጥ ቢባል ዘኪዮስ ምን የሚል ይመስላችኋል? በእጆቹ ግንዷን ታቅፎ አትንኩብኝ አይ ሊሆን ለማገዶ ተዋል ብሎ ቢወሰንባትስ? እሳት ቢነድባትስ? የዘኪዮስ ልብ ምን ያህል ይቆስል ይሆን? ጌታውን ያየባት መሰላሉ? ሕይወቱ የተለወጠባት የመድኃኒት ዛፍ ተቆርጣ ተማግዳቢያይ ዘኪዮስ ልቡ በሐዘን ይደማል። ቅድስት ቤተ ክርስቲያን ስትቃጠል፣ ስትዘረፍ፣ ስትደፈር የሚሰማንም ይህ ነው። በኃጢአት ቁመታችን አጥሮ ፈጣሪን ማየት ሲሳነን በእርሷ ላይ ወጥተን ጌታን ያየንባት የታሪካችን መስመር ተቀይሮ ለቤታችን መዳንን ያገኘንባት ብዙ ዘኪዮሶችን ተሸክማ ከጌታ ያገኘችንን እውነተኛዋ ዛፍ ቅድስት ቤተ ክርስቲያን ናት። እርሷን የሚነኩ ሁሉ የመውጊያውን ብረት ይቃወማሉ። አይነኩ ከነኩ ያድራሉ ሲታወቁ የተባለላት ቅድስት ቤተ ክርስቲያን ናት። ይህ ዘመን ስለዚች የሕይወት ዛፍ፣ የሰማይ ደጅ የምተጋባት ጌታን ያየንባትን ዛፍ ከበን ከመቼውም ጊዜ በላይ በየመክሊታችን የምንሰራበት ችግሯን መፍታት ቢያቅተን ችግር ላለመሆን የምንጠርበት ጊዜ ነው ስለዚች የኃጢአት ተስፋ ስለሆነችው የዘኪዮስ ዛፍ ገጣሚ ዳዊት ግርማ የአባ ጳውሊ ራእይ በተባለ የግጥም መድብል ላይ እንዲህ ብሎላታል። ቤተ ክርስቲያን ደብረ ብዙኃን ምን ነው እንደ ዳዊት ዘመን ዛሬም በሆንሽ በድንኳን ምቀኛ ሲገፋሽ ጠቅልዬሽ እንድሸሽ፣ ምቀኛ ሲተውሽ መልሼ እንድተክልሽ